ሰላም ሰላም ቤተሰቦች እንዴ ናችሁሉ? ሰላም እግዚአብሔር መስኪን መስቀል በዓል ነው። እንኳን አደረሳችሁ፣ እግዚአብሔር እንኳን በሰላም አደረሳችሁ ይላሉ። ትላንትና ነበረ ዛሬም በዓል ነው ማለት ነው። አሁን እንግዳ እያሳየዋችሁ ነው። ቤት ውስጥ እግዚአብሔር ሰጥቶኝ ወልጄ ከስደት ሲመለስ እግዚአብሔር ልጅ ወልጄ ጎደኛዬ ሲያገባ መታ ነበር። የሰው ሀገር ጎደኛ አሁን ደግሞ እስከዚህም ድረስ ታማኝ ሆና መታ መዓዛ፣ እግዚአብሔር ይባርካት። ልትባርከኝ ወልጄ ልትጠይቀኝ መታ ነው እና በዛ ምክንያት ነው እንደ የገባው ጠፍቼ ነበር። ራስ ሆኜ ወልጄ ልጆቼ ተከብሬ ማታለች። እግዚአብሔር ይባርካት። ልጄን ማሳያችኋለሁ። ተኝታለች፣ የወላችሁ ዘጋለች። ይቺ ትናንት ተኝታለች። እግዚአብሔር ለዚህ ያብቃችሁ። ላለኝ እውነት ሰው ሀገር አስራ ሶስት አመት እንደዚህ ኖር ያለኝ፣ ከዛ ሁሉ ግን ደስ የሚለኝ ይሄ ኑሮ ነው ማለት ነው፣ እንደዚህ ወልጄ ከብጄ አይቼ በጣም ነው ደስ ያለኝ። ከብር ከወርቅ ቤት ሰርቼ ያለሁ፣ እውነቴን ነው የምላችሁ። ቤት ሰርቼ ያለሁ፣ ብዙ ነገር አድርጌ ያለሁኝ፣ ግን ከዛ ሁሉ እኔ ደስ ያለኝ እንደዚህ ልጅ አይቼ ለዚህ ወግ ማድረግ ስበቃ ደስ ብሎኛል። እናንተም እንደዚህ አይነት ኑሮ እንድትኖሩ እግዚአብሔር ያብቃችሁ፣ ስደት እህቶቼ ብር አይሞላም፣ ሁሉ ነገር አይሞላም። እንሞላለን እያለን ብዙ ነገር አይሆንም። ገብታችሁ እንደዚህ ወግ ማዕረግ ሲታዩ ደስ ይለኛል። ግቡ ወደ ሀገራችሁ ግቡ እና ለዚህ እንድትበቁ ምኞቴ ነው። ይላለኝ ጓደኛዬን ደግሞ መአዛን ባርኳት ባርኳት። በዛ አጋጣሚ ቤቴም እያሳየኋችሁ ነው። ይሄ ወርፈቴ ምኖ ነው የምትሉ፣ ይሄ ምንድን ነው የሚባለው? ይሄ በአማርኛ በአረበኛ ለምጀ ወርፈቴም ነው የሚያል፣ በአማርኛ የመኝታ ክላስ ማለት ነው። እያሳየኋችሁ ይሄ ደግሞ የእንግዳ አልጋ ነው። የእንግዳ አልጋ ይሄ ደግሞ ሳሎን፣ እዛ ደግሞ አንድ ክላስ አለ። ይሄ ሳሎን ነው የሚባለው። ይኸው ጓደኛዬ እግዚአብሔር ይባርካት። አሁን ልትሄድ ነው ልሸኛት ነው። እኔ ደቡብ አማረኛ፣ እሷ ደግሞ ሰሜን አማረኛ እየተግባባን ያለምት ቤተሰቦች ሰብስክራይብ አድርጓት፣ አበረታቷት። እንግዲህ ያው አራስ ናት የስደት እህታችሁ ናት። አበረታቷት የምር እውነት። በራስ ካልተጋገዝን ማንም ያግዘናል። የእውነት ለዚህ በመብቃቷም የልጅ እናትም ሆናለች። እንኳን ደስ አለሽ ወይ እንኳን ማርያም ማረችሽ ለማለት፣ እናንተ ደግሞ በላይክ እና በሰብስክራይብ አሳየዋት ማለት ነው። እኔም ደግሞ እኔንም እንደዛው መዓዛ ዩቱብ መቼም ታውቁኝ ይሆናል። እየለፈለፍኩ ነው ሰሞኑን ማ በቃ ጭራሽ ዩቱብ ላይ ያያችሁ በአንቺ ድል የተዋወቅ ነው። እኛ ራሱ ምን እናቃለን። አንቺ ማ መዓዛ ዩቱብ ታውቃላችሁ። ሳብስክራይብ አርጓት። እሷ ብትተዋወቅ እኔም ታወቅኩ ማለት ነው። እኔንም ሳብስክራይብ ያደርጉኛል። የአንቺ ቤተሰቦችም እና ስደት እህቶቼ በቃ እንተባበር ሌላ ዝም ብሎ የሚሄደውን እንኳን ሰብስክራይብ እያደረጋችሁ ሄደ። አሁን በቃ እግዚአብሔር ይባርካችሁ። ለእናንተ ምክር ሰጠናችሁ፣ እንደዚህ ኑሮ ለሰው አትኑሩ። በዚህ አጋጣሚ ለሰው አትኑሩ። እውነት ከእናትና ከአባት በላይ በቀር ለወንድም ለእህት እኔ በሰው አገር ሆኜ ለሰው ለወንድም ለኢት ነበር የኖርኩት። አሁን በእውነት ከእናቴ ከአባቴ በቀር እያልኩ ነበር። አሁን ለሰው እንኖራለን ብላችሁ እድሜያችሁን አትጨርሱ። ግቡ፣ አገራችሁን ገብታችሁ ያላችሁን ነገር ይዛችሁ ግቡ። ልትሄድ ልታመጥ ብኝ ኮነ እየሸኘዋት ነው። ላ አንድ የሆነ ፊት የሆነ ፌስታል ይዛ የአረብ ሀገር ፌስታል ነው ራሱ። ይሄው የአረብ ሀገር ፌስታል እሱ ራስ። ጀንዳል ሞኝ ነበረች፣ እንዴት እንደያዘች ወይኔ። ልትሄጂ ነው? ባቀነሲ፣ ቆይ ባጃጅ አለፈ። ሞተር ነው ሞተርም። ቆይ ወስታ ሰው ካለ ቤቴም፣ ይሄንን ቤት ሰርተናል ጋብረቱን ቆይ ጠብቂ፣ ቪዲዮ እኮ አላለቀም። ትንሽ ትንሽ ናት፣ አምስት ደቂቃ ነው በቃ። ልትሄጂ ዛሬ እንደምታድር አስተካክለሽ ብትመጪ በጌታ እንደ አንቺ ቀሚስ ለብሼ ምናምን ፎቶ አንድ ላይ ምን ምን ሰራው። አያች ጥላኝ ሄደች ነው በቃ። አረብ ሀገር ያለሁት ነው የመሰለ እሷ መታ ማለት ነው። አሁን ዳና ሁኑ አያችሁ፣ ሰው ሁሉ እየዞረ እንትን እየሆነ አዎ፣ እኔም ብቻ ነው የታሰርኩት ቤት ውስጥ አያችሁ። መንገድ ላይ እያያችሁ ነው አሁን፣ በመኪና በሞተር በእግር ሰው እየሄደ ነው። እኔ ግን ታስሬያለሁ በቃ እንዳለች ይመጣል አሁን ባጃጅ ይመጣል እሸቱ ላይ ብንደውል ሞተር ይልክልሻል ወይ ይልክልሻል እንደውላል አዎ ይልክልሻል አዎ ወዲያውኑ ነው የሚመጣው በአምስት ደቂቃ አምስት ደቂቃ እንኳን አይደርስም በቃ ቤተሰቦች ይወዳቸው አሉ እግዚአብሔር ከእናንተ ጋር ይሁን ሁላችሁ በአጋጣሚ ቤታችንን ማሳየን ናችሁ እና ሰብስክራይብ አድርጉን አበረታቱን አየ ሞልተው ሞልተው እየሄዱ ነው። ዛሬ ያጨናንቃሉ። ሴቱን እደውልላታለሁ።